እንግዲህ አብዛኛው ማለት ይቻላል በአብዛኛው በተለይ በስደት የሚኖሩ ኢትዮጵያውያን የዚህ የጤና ችግር ተጋላጭ ናቸው ማለት ነው። በተለይ ደግሞ ሴቶች ላይ ይሄ ችግር ጎልቶና ከፍቶ ይታያል። እንግዲህ አንድ ሰው በሰውነቱ ውስጥ የቫይታሚን ዲ እጥረት በሚኖርበት ጊዜ እጅግ በጣም ብዙ ችግሮች ያጋጥመዋል። የቫይታሚን ዲ በአብዛኛው ወይም ደግሞ በብዛት የምናገኘው ከፀሐይ ብርሃን አብዛኛው ደግሞ በአረብ ቤት የሚሰሩ እህቶቻችን ለፀሐይ የመጋለጥ ዕድላቸው በጣም ጠባብ ነው። አንዳንዶቹ ዓመት እስከ ዓመት ምንም ፀሐይ ሳይነካቸው የሚቆዩ አሉ። እነዚህ ሰዎች ማለት ደግሞ ለቫይታሚን ዲ እጅግ በጣም ተጋላጭ ናቸው ማለት ነው። የቫይታሚን ዲ እጥረት በሰውነታቸው ውስጥ እንዲከሰት ያደርጋል ማለት ነው። ለመሆኑ የቫይታሚን ዲ እጥረት በሚኖርበት ጊዜ የሚታዩትስ ምልክቶች ምንድን ናቸው? እንዲሁም ደግሞ የቫይታሚን ዲ እጥረት የሚያመጣው ጉዳትስ ምንድን ነው? እንዲሁም ደግሞ በቫይታሚን ዲ የበለጸጉ ምግቦች የምንላቸው ምን አይነት ናቸው? ወይም ደግሞ ምን አይነት ምግቦችን ብንመገብ ይህንን የቫይታሚን ዲ መተካት እንችላለን የሚለውን ዛሬ በዚህ ቪዲዮ የማጋራቸው ይሆናል። በነገራችን ላይ ቫይታሚን ዲ በውጭ ሀገር የምትኖሩ ብቻ ሳይሆን በአሁን ሰዓት እጅግ በጣም በከፋ ደረጃ በተለይ በአዲስ አበባና አካባቢዋ አብዛኛው ሰው የቫይታሚን ዲ እጥረት ተጠቂ ነው። ፀሐይ በሞላበት ሀገርም በቂ ፀሐይ ባለማግኘት ምክንያት ወይም ደግሞ በዚህ በቫይታሚን ዲ የበለጸጉ ምግቦችን ባለመመገብ ምክንያት አብዛኛው ሰው የቫይታሚን ዲ ችግር አለበት። የቫይታሚን ዲ ችግር ሲኖር ደግሞ ለአጥንት ሕመም በጣም ተጋላጭ ትሆናላችሁ። አጥንታችሁ የመሳሳት አጥንታችሁ እንዲሰበር የተለያየ ከአጥንት ጋር የተያያዘ ችግር እንዲያጋጥማችሁ ያደርጋል ማለት ነው። ዛሬ እንግዲህ በዚህ ቪዲዮ ይህንን አብራርቼ የምነግራችሁ ይሆናል። እስከ ዝግጅት ፍጻሜ አብራችሁን ቆዩ። ይህን ቪዲዮ ላይክና ሼር አድርጉ። ከወደዳችሁት ደግሞ ኮሜንት ላይ ብትጽፉልኝ በየጊዜው እንደዚህ አይነት መረጃዎችን ወደ እናንተ የማጋራቸውናል ማለት ነው። አብረን እንከታተለው። እንግዲህ ስለ ቫይታሚን ዲ ጥቅሞች ወይም ደግሞ እጥረትና ወይም ደግሞ ቫይታሚን ዲን ለመከላከል ስለሚደረጉ መንገዶች በዚህ ቪዲዮ በዝርዝር የምነግራችሁ ናል። በመጀመሪያ እንግዲህ በቫይታሚን ዲ የበለጸጉ ምግቦች የምንላቸው ምን ምንድን ናቸው? ይህን ቫይታሚን ዲ ሊተኩ የሚችሉ ልንመገባቸው የሚገቡ ምግቦች ምን ምን ናቸው? የመጀመሪያው እንግዲህ የአሳ ዝርያዎችን ነው። በተለይ የአሳ ዝርያዎች እንደ ሳልሞን፣ ቱና፣ ማክሬል የመሳሰሉት የአሳ አይነቶች በቫይታሚን ዲ በእጅጉ የበለጸጉ ስለሆኑ አንደኛው መመገብ ያለባችሁ አሳ የአሳ ዝርያዎችን መጠቀም ያስፈልጋል ማለት ነው። ሌላው ሁለተኛው እንግዲህ የእንቁላል አስኳል ነው። በተለይ እንቁላል አስኳሉ በቫይታሚን ዲ በእጅጉ በጣም የበለጸገ ነው። እሱንም መጠቀም ያስፈልጋል ማለት ነው። በቫይታሚን ዲ በእጅጉ የበለጸገ ነው። በተለይ አስኳሉን ብትጠቀሙት ሞር የበለጠ ጥቅም ታገኙበታላችሁ ማለት ነው። ሌላው የበሬ ጉበት ነው። በተለይ የበሬ ጉበት በተመሳሳይ በቫይታሚን ዲ በእጅጉ የበለጸገ ነው። የበሬ ጉበትን መጠቀም ያስፈልጋል። ሌላው የእንጉዳይ አይነቶች ነው። እንግዲህ እንጉዳይ በነገራችን ላይ በየትኛውም ጊዜ አይገኝም። በብዛት ወደ ክረምት አካባቢ ወይም ደግሞ በዛ ወቅት ነው ይመስለኛል፣ እንግዲህ ከተሳሳትኩ አላቅም። እንጉዳይ የምንላቸው በተለይ በገጠራማው ክፍል በብዛት ይወጣሉ። በተለይ ክረምት ሊገባ አካባቢ ወይም ደግሞ ክረምት ላይ ይወጣሉ። እነሱ ደግሞ በእጅጉ የእንጉዳይ አይነቶች በቫይታሚን ዲ የበለጸጉ ናቸው። ሌላው እንግዲህ የወተት ዝርያ የምንላቸውን እንግዲህ እንደ ወተት የመሳሰሉትን ወይም ደግሞ የእህል ዝርያ የምንላቸው በቫይታሚን ዲ በብዛት የበለጸጉ ናቸው ማለት ነው። ስለዚህ እነዚህን መመገብ ያስፈልጋል። ግን የፀሐይ ብርሃን ደግሞ ማግኘት የምትችሉ ሰዎች ቢያንስ በቀን ረዘም ላለ ከአስር እስከ ሀያ አምስት ደቂቃ የሚሆን ለፀሐይ ብርሃን መጋለጥ ደግሞ የቫይታሚን ዲን ሞር በሰውነታችን ውስጥ እንዲኖር የምናደርግበት መንገድ ነው ማለት ነው። ሌላው እንግዲህ የቫይታሚን ዲ እጥረት ምልክቶች ምንድን ናቸው? አንድ ሰው በሰውነቱ ውስጥ የቫይታሚን ዲ እጥረት በሚኖርበት ጊዜ የሚታዩ ምልክቶች ምንድን ናቸው? የመጀመሪያው እንግዲህ የድካም ስሜት በተለይ የተወሰነ ነገር ሰርቶ ወይም ደግሞ ትንሽ ተንቀሳቅሶ የድካም ስሜት የሚሰማው ከሆነ እንዲሁም ደግሞ የአጥንት ሕመምና ወይም ደግሞ ድክመት ወይም አጥንታችን ሕመም ጉልበታችን ሊሆን ይችላል ክንዳችን ሊሆን ይችላል። የትኛውም አጥንታችን ቦታ ላይ ህመም መሰማትና የድክመት የመድከም ስሜት መሰማት ነው። ሌላ የጡንቻ ድክመት ወይም ደግሞ ቁርጠት ወይም ደግሞ ቁርጥማን የምንለው እሱም እንዳንድ ምልክት ይታያል። ሌላው የመንፈስ ጭንቀት እንዲፈጠር ያደርጋል። እንዲሁም የፀጉር መርገፍ፣ እንዲሁም ደግሞ ተደጋጋሚ ኢንፌክሽኖች በተለይ በቫይታሚን ዲ እጥረት ያለበት ሰው በብዛት በተደጋጋሚ ለኢንፌክሽኖች በጣም ተጋላጭ ይሆናል። በኢንፌክሽኖች የመጠቃት እድሉም ደግሞ የዛን ያህሉ ከፍተኛ ነው ማለት ነው። ሌላው የቫይታሚን ዲ እጥረት የሚያመጣው ጉዳት ምንድን ነው ለመሆኑ? በሰውነታችን ውስጥ የቫይታሚን ዲ እጥረት በሚኖርበት ጊዜ ሊከሰት የሚችለው ችግር ምንድን ነው? የመጀመሪያው ሪኬትስ የምንለው ይህ እንግዲህ በልጆች ላይ የአጥንት መሳሳትና መጎዳት ያስከትላል። ወይም ደግሞ አጥንታቸው እንዲጣመም ወይም ደግሞ ብራኬት የምንለው አይነት እንዲሆን ያደርጋል ማለት ነው። በአዋቂዎች ላይ ደግሞ የአጥንት መሳሳት እና የአጥንት መድከም እንዲፈጠር ያደርጋል። እንዲሁም ደግሞ የአጥንት ስብራትን አደጋን ጨምሮ እንዲከሰት ያደርጋል ማለት ነው። በተለይ አጥንት የመሰበር በቀላሉ የመሰበር የመጎዳት የመሳሳት ባህሪያቶችን እንዲፈጠሩ ያደርጋል ማለት ነው። ሌላው የጡንቻ ድክመትና ሕመም ነው። በተለይ ጡንቻ አካባቢ ላይ ከፍተኛ ድክመት ሕመም የመዛል ስሜት ያስከትላል። እንዲሁም ደግሞ የበሽታ የመከላከል ስርዓትን መዳከም የበሽታ መከላከል ስርዓት መዳከም እንዲኖር ያደርጋል፣ ወይም ደግሞ በሽታ እንዳንቋቋም ያደርገናል ማለት ነው። ሌላው የልብ ደምስር በሽታዎች ተጋላጭነትን ይጨምራል። በተለይ የልብ የደምስር በሽታ ተጋላጭነትን እንዲጨምር ያደርጋል። የመንፈስ ጭንቀትና ሌሎች የስሜት መታወክ እንዲፈጠር ያደርጋል ማለት ነው። እንዲሁም በሰውነታችን ውስጥ ብዙ ነገሮች እንድናጣ ያደርገናል ማለት ነው። ሌላው የቫይታሚን ዲ እጥረት ለመከላከል ምን ማድረግ አለብን? ለመሆኑ ይህን ቫይታሚን ዲ ለመከላከል መደረግ ያለባቸው ነገሮች ምንድን ናቸው? የመጀመሪያው እንግዲህ ለፀሐይ መጋለጥ ነው። እንግዲህ የቫይታሚን ዲ በብዛት የሚገኘው ከፀሐይ ብርሃን በተፈጥሮዊ መንገድ ልናገኘ የምንችለው ከፀሐይ ብርሃን ነው። ስለዚህ ለፀሐይ ብርሃን መጋለጥ ያስፈልጋል። ይሄም በቀን ከ10 እስከ 15 ደቂቃዎች ለፀሐይ መጋለጥ በቂ መጠን ያለው ቫይታሚን ዲ ለማምረት ይቻላል። ግን ይሄ ለፀሐይ በምንጋለጥበት ጊዜ ሙሉ ሰውነታችንን ፀሐይ ወይም ደግሞ ከወገብ በላይ ማስመታት ሊሆን ይችላል። በተለይ ከጠዋቱ ሁለት ሰዓት ጀምሮ እስከ አራት ሰዓት ባለው ጊዜ ውስጥ ያለው የፀሐይ ብርሃ ብትጠቀሙት ሞር ተመራጭ ይሆናል ማለት ነው። ሌላው በቫይታሚን ዲ የበለጸጉ ምግቦችን መመገብ ነው። እንግዲህ ከላይ ቅድም የዘረዘርኳቸው አሉ። እነዚህም ምግቦች በየቀኑ በአመጋገብ ውስጥ ማካተት። ሌላው እንግዲህ የቫይታሚን ቢ ተጨማሪ መውሰድ ነው። ቫይታሚን ዲን በታብሌት መልኩ አለ። በተለይም ደግሞ ለፀሐይ በቂ ተጋላጭነት የሌላቸው ሰዎች ወይንም ደግሞ የቫይታሚን ቢ እጥረት ላለባቸው ሰዎች የሕክምና ባለሙያዎች ካማከሩ በኋላ ተጨማሪ መድኃኒቶችን እንድትወስዱ ይመከራል። ወይም ደግሞ ቫይታሚን ዲን እንድትጠቀሙ ይደረጋል ማለት ነው። እንግዲህ ይሄ በተለይ ሙሉ በሙሉ የፀሐይ ብርሃን የማታገኙ ሰዎች ግዴታ የቫይታሚን ዲን እንክብሉን ወይም ደግሞ ታብሌቱን መውሰድ ያስፈልጋል ማለት ነው። ስለዚህ ወደ ሐኪም መሄድ ነው። የቫይታሚን ቢ መጠንን ለመለካት እንግዲህ የደም ምርመራ በማድረግ ያላችሁን የቫይታሚን ዲ መጠን ምን ያህል እንደሆነ ማወቅ ትችላላችሁ። ከዛ በኋላ መድኃኒትን መጀመር ትችላላችሁ ማለት ነው። እንግዲህ የተወደዳችሁ እና የተከበራችሁ የጁሲ ሚዲያ ቤተሰቦች፣ በተለይ በተለይ ደግሞ በአረቡ ዓለም የሚኖሩ እህቶቻችን በአብዛኛው ማለት ይቻላል የቫይታሚን ቢ የቫይታሚን ዲ እጥረት በሰውነታቸው ውስጥ አለ። አንደኛ በቤት ውስጥ ነው የሚሰሩት፣ የፀሐይ ብርሃን አያገኙም። ሁለተኛ እንደገና ደግሞ አሁን የጠቀስናቸውን የተመጣጠኑ ምግቦች ስለማያገኙ የቫይታሚን ዲ ጥረት በሰውነታቸው እንዲከሰት ያደርጋል። ይህም እንግዲህ የወገብ ህመም፣ የትከሻ ህመም፣ የጉልበት ህመም፣ ከአጥንት ጋር የተያያዘ የመድከም የመስነፍ የመሳሰሉትን በሰውነታቸው ውስጥ እንዲከሰት ያደርጋል ማለት ነው። ስለዚህ በተለይ በተለይ በእንደዚህ አይነት ኮንዲሽን ያላችሁ ምንም የፀሐይ ብርሃን የማታገኙ ሰዎች አስፈላጊውን የደም ምርመራ አድርጋችሁ የቫይታሚን ዲ መጠናችሁን ካወቃችሁ በኋላ በሐኪም የሚታዘዝላችሁን የቫይታሚን ዲ ወስዳችሁ ብትጠቀሙ እጅግ በጣም በጣም በጣም ለውጥ ታገኛላችሁ፣ ወይም ደግሞ ካለባችሁ ችግር ሙሉ በሙሉ ትገላግላላችሁ ማለት ነው። እንግዲህ የዛሬ ቪዲዮ ይሄ ነው። ምናልባት እንደዚህ አይነት ቪዲዮ ይጠቅመናን የምትሉ ሰዎች ኮሜንት ላይ አስቀምጡልኝ። ይሄን ቪዲዮ ደግሞ ላይክ እና ሼር ማድረግ እንዳትረሱ ማለት ነው። መልካም ምሽት ብያለሁ። ባይ ባይ።